ዛሬ ትንሽ ማውራት የፈለግኩት በፍካሬ መጽሐፍ ላይ ነው። ይመስለኛል እንደዚህ አይነት የመጽሐፍ አውዶች በጣም እየሳቡኝ መሆኑን ራሴን አግኝቸዋለሁ። እና ከዚህ በፊት መጓ ዝጎራ መርበብት ሰበዝ ሜተራ ሊሆን እና ችቦ የተሰኙ ስድስት መጽሐፍት ለንባብ በቅተዋል። ይሄኛው ፍካሬ ሰባተኛው ነው ማለት ነው። ዶክተር አለማየሁ ዋሴ ምናልባትም በሙያው ያገኘውን እውቀት ዓለም አቀፍ ልምድ እንዲሁም ይሄ አገር በቀል የሆነውን በዛው ልክ ጥበብ እና የህይወት ልምድ በመጽሐፍ መልኩ አቅርቦልናል እና በግሌ በጣም ላመሰግነው በጣም ሊመሰግን የሚገባ ጸሐፊ እንደሆነ ነው የተሰማኝ። አብዛኛው መጽሐፍቶቹ የአገር በቀል ከመሆናቸው አልፎ አይተን የማናቀውን በብዛት ደግሞ የማናስተውለውን ተፈጥሯዊ የሆነውን ሂደት በዝርዝር፣ በአጭር በሚገባ ቃልና ቋንቋ እየገለጸልን ሰባተኛ መጽሐፍቱን አስነብቦናል ማለት ነው። እውነት ለመናገር በአንዴ የሚያልቅ በአንዴ ስትጀምሩት ጣፍጦ የሚነበብ አሁን ደግሞ በብዛት ብዙ ሰው ረዘም ያለ ጽሑፍ የማንበብ ልምዱ በጣም ቀንሷልና። 202 ገጽ ብቻ ነው ያለው። ብታነቡት እውነት ለመናገር ብዙ የምትጠቀሙበት ብዙ የምትማሩበት መጽሐፍ እንደሆነ ለመጠቆም ያክል ነው። ከዛ ባሻገር ከዚህ አኒማል ፋርም የምናቀውን ብዛት ተነባቢ የሆነውን መጽሐፍ የጆርጅ ኦርዌልን የመምሰል አዝማሚያ ያለው፣ በጆርጅ ኦርዌል መጽሐፍ የአኒማል ፋርም እንስሳት የሚሆኑበትን አካባቢ ቤት ተጨቆን በሚል ስሜት ወደ አብዮት እና ወደ ነፃ የመውጣት ሂደት ውስጥ ይገባሉ። እዛ ላይ እርስ በርስ የሚያደርጉትን ሂደት አብዮቱም ሳካ መልኩ ተጀመረ። ነገር ግን አጨራረሱ ምን እንደሚመስል መጽሐፉ ላይ የምናየው ይሆናል ማለት ነው። ያንን አይነት አካሄድ ያየሁት ነው በግሌ። እጽዋት እንግዲህ ኢትዮጵያ ውስጥ በአጠቃላይ በጣም የጽዋት ዝርያዎች አሉን። እነሱን እርስ በርስ ሲነጋገሩና እርስ በርስ ያላቸውን መስተጋብር ተፈጥሮ ምን እንደሚመስል እጽዋት እየተነጋገሩ አስበን የማናቀውን ነገር ሁሉ ይዳስልናል። ምክንያቱም ሙያውም ስለሆነ ጸሐፊው፣ ከትንሿ ሀረግ ጀምሮ እስከ ትልቅ ዝግባዎች ወይራ ድረስ ያለውን የተፈጥሮ መስተጋብር ይገልጽልናል። ይሄ ደግሞ አሁን ካለንበት ሁኔታማ አንፃር አንዱ አንዱን የሚገፋበት አንዱ አንዱ እኔ ብቻ ያለ እኔ መኖር አይቻልም የሚባልበት ሳይሆን ከተፈጥሮ እንደምንማረው አካባቢያችን አንዱ የአንዱ ጠቃሚ ደጋፊ፣ የአንዱ ትንሽነት መሆን ለሌላው ትልቁ ግብዓት እንደሆነ፣ የትልቁ ግብዓት ደግሞ ለትንሹ በዛው ልክ ጥቅም እንዳለው የሚገልጽ መጽሐፍ ነው እና ምናልባትም አሁን አረንጓዴ አሻራ እያልን በጣም በዓለም አቀፍ ደረጃ ታዋቂ የሆነውን ዘመቻ በዚህ ልክ ታስቦበት የሚተከሉ ዛፎች ወይም እጽዋት ሀገር በቀል እንዲሆኑ ለማመላከትና አደራም ለመስጠት ያክል ነው። በተቻለ መጠን ሳነብ ያገኘኋቸውን የአገር በቀል እና የተለያዩ እጽዋት በስም ዝርዝር ለመጥቀስ ሞክሬያለሁና ምናልባትም ከጥቂቱ ማን ማን እንደሆኑ ማየት እንችላለን። ስለዚህ እነዚህ አገር በቀል እጽዋት በደንብ ተሰንደው ጥቅማቸው፣ አገልግሎታቸው፣ ያላቸው ባህሪ በደንብ ተሰንዶ ዝርያቸው ተቀምጦ እንደገና ደግሞ አሁንም በአረንጓዴ አሻራ አማካኝነት ምናልባት እንደገና ችግኝም ዘርም ከሆነ ተተክለው ቀጣይ ትውልድ ላይ አሻራችን እናሳርፍ የሚል መልእክት ይዣለው እና እስኪ እነማን ናቸው እነዚህ የአትክልት አይነቶች፣ የዛፍ አይነቶች፣ የእጽዋት አይነቶች የሚል እንግዲህ በአንድ ጫካ ውስጥ የሚገኙ ከትንሽ እስከ ትልቅ ድረስ ስማቸው ተጠቅሷል ማለት ነው። ባጭሩ ለማየት ሞክር ጠሮ ሐረግ ቁራ ሐረግ ሐረግ ሬሳ ዝሆን አንጀት ጋቫ ዝግባ ቀረሮ ዋርካ ባምባ ዝቅጣ ክትክታ ብሳና ከነደባ ወይራ ሰገድ እምብስ ወገዳ ዞቢ ላንቁሳ የአበሻ ጽድ ሸምበቆ ችፍርግ እምባጭ ፈርጣጣ ልምብጭ ላንቁሳ ለጫረግ ሎል ሆማ ጥፌ እሆት ጠንበለል ጨባ ጡንጅት ቁልቋል ዶንጋ እያለ እያንዳንዱ እጽዋት ከነ ባህሪያቸው ያላቸው አነሳስ ስማቸው፣ በጣም የሚደንቀው ደግሞ እነዚህ እጽዋት በየአካባቢው ደግሞ የተለያየ ስም ሊኖራቸው ይችላል እና ይህንን በማመልከት መጽሐፉ በዝርዝር በዝርዝር ስለ እጽዋት ባህሪ፣ ከዛም አልፎ ስለ ሰው ባህሪ፣ ስለ አካባቢ ባህሪ፣ ስለ ተፈጥሮ ባህሪ ይነግረናል ማለት ነው እና በተቻለ መጠን ይህ መጽሐፍ በደንብ እንዲነበብ፣ በየቤቱ እንዲቀመጥ፣ ከቻለም ቤተሰብ እርስ በርስ እንዲወያይበት ለልጆቻችን የምናወርሰው ምናነባው ለሀገርም ለፖሊስም የሚጠቅም ድንቅ መጽሐፍ ነው። በዚህ ተያያዘ ጸሐፊውን ዶክተር አለማየሁ ዋሴን በእጅግ በጣም እንደማከብርና እንደምወድህ ትልቅ መጽሐፍ እንደጻፍክ ለመናገር ያክል ነው። ከተቻለ ደግሞ ለወደፊት ወደ ፊልም፣ ወደ በአኒሜሽን ሊሆን ይችላል። በጣም ትልቅ ፊልም መሆን የሚገባው መጽሐፍ ነው ማለት ነው እና ፍካሬ በጣም ተወዳጅ የሆነ ለወደፊት ትልቅ የመጽሐፍና የዚህ የፊልም ኢንዱስትሪውንም ሊያሸንፍ ሊገዛ የሚችል መጽሐፍ ነው እና እንድታነቡት ስል በአክብሮት እጋብዛለሁ። እጅግ አድርጌ አመሰግናለሁ። መልካም